ሰላም ጋይስ እንዴት ናችሁ ደህና ናችሁ ወይ? ዛሬ ደግሞ በአዲስ ቪዲዮ መተናል ሰላማችሁን እየተመኘን ይህንን ቪዲዮን እንጀምራለን ማለት ነው። ዛሬ መጣሁላችሁ ቪዲዮ ለየተባለ ቪዲዮ ላይ መጣሁላችሁ ለየተለያየ ዲያንች ምን ነው ጄላችሁ የመጣሁት የቫልዩ ነው። ዛሬ ቼክ የምናደርገው የብር ቫልዩ፣ ያው እዚህ ጋር አስር ብር ያለው ሌላም ብር አለኝ ግን የአስር ብር ቫልዩ ጀርመን ላይ ምን ይመስላል የሚለው እናያለን። ሲስተርን ደግሞ የሀገር ቤቱን ቫልዩ እናሰራታለን። ጀርመን ላይ አስር ዩሮ ሙሉ ቀን ምን ልናደርግ እንችላለን ነው ቁርስ አልበላውም፣ ምሳም እራትም በዚህ ለመብላት እሞክራለሁ። ምን ያህል እስከሚያስኬድ እንደሚያስኬደን አብረን እናያለን። ሌስ ጎ ጋይስ። ሲስተርን ደግሞ በይሄ በኢትዮጵያ ስንት ብር ነው በአስር ብር ሲመነዘር በ ኖርማል በዋናው በባንክ ወደ 1720 ብር ምናምን ቢሆን ነው። 1720 ብር ደግሞ ሲስተርን አሰራታለሁ አገር ቤት ላይ ምን ማድረግ እንደሚችል ማለት ነው። ለሲስተር ብር ሰጣትና በ1700 ብር ሙሉ ቀን ውላ ቪዲዮ እንዲሰራ አደርጋታለሁ ማለት ነው። እና የዛሬው ቪዲዮ እንደምትወዱት ተስፋ አደርጋለሁ። እስቲ በአስር ብር አሁን በቁርሳችን እንጀምራለን። የብር ቫልዩን የአስር ብር ቫልዩ እዚህ ሀገር ላይ ምን እንደሚያደርግ አብረን ነው ያለን። ሌትስ ጎ ጋይስ እና ቁርሳችንን ከየት እንጀምራለን? ከእንትን ነው የምንጀምረው፣ ከሱፐር ማርኬት ነው የምንጀምረው? ሱፐር ማርኬት ሄደን ምን መግዛት እንደምንችል። ሬስቶራንት አንገባም፣ በአስር ብር ሬስቶራንት ከገባን ጨረስነው ቁርሳችንን ሬስቶራንት ከበላን። ስለዚህ የበጀት አኗኗር ነው የምንኖረው ማለት ነው ዛሬ። ምሳ ሰዓት ወይ ሬስቶራንት ርካሽ ፈልገን አንድ ነገር እንገዛለን፣ ግን ቁርስ ከሱፐር ማርኬት እንጀምራለን። እንግዲህ አብሯችሁ ነው እና ወደ ሱፐርማርኬት ሄደን ነው። እዛጋ ሬቬ የሚባል ሱፐርማርኬት ታያችኋለህ። ቀዩ ታፔላ፣ ያው እዚህ አገር ለማክቶሩ ሱፐርማርኬት ነው። እዛ ገብተን የምንፈልገውን ነገር እንገዛለን ማለት ነው። ሌስ ጎ ጋይስ ያ

እና ምን ገዛው ምን መሰላችሁ? እቺ ነው የምንገዛው። የቁርሳችንን ቁርሳችንን በአንድ ብር ከአስራ ዘጠኝ ነው የምንጀምረው። ለቁርስ አሪፍ ነች። በፊት ይሄ ምንድን ነው ውጭ ላይ በሚሰሩ ጊዜ እኔ አሁን የሆነ ሥራ ሱግ የሚባል ነገር አለ። ይሄ ቤተሰብ ቃስ ቀየር ምናምን አላ በዛ ውጭ ላይ የሚሰራበው የኮንስትራክሽን ስራ ምናምን የሚሰራ ሰው ከዚህ ጋር ብዙ አይነት እንትኖች አሉ። የፒዛ ማለላችሁ ፒዛ ብር ከ ብር ከስልሳ ዘጠኝ ነው። እኔ ግን ስመቸኝ ነች ነው። አንድ ብር አንድ እንገዛለን ማለት ነው። ዳቦ ነገር ገዝተን የሚጠጣ ነገር መግዛት አለብን። የሚታያችሁ ኮፍ ያለ ላቴ ማኪያቶ በሰባ አምስት ሳንቲም እንገዛለን ነው። ገና ከአሁኑ ስንት ብር ቀረኝ? ኦልሞስት ሁለት ብሩን አነሳሁት ማለት ነው። እንግዲህ ቁርሳችንን ገዝተናል። አሁን እንበላለን ማለት ነው አብረን

ያው እንግዲህ አሁን የምትቸርች አጠገብ ቁጭ ብለናል። ምግባችንን ገዝተናል። የወላችሁ ዳቦ ይሄንን ሆና ወይ በቺክን ነው ውስጥ ያለው እና ደግሞ ኮፊ ገዝተናል ማለት ነው። እና አሁን ቁርሳችንን ጀምረናል ማለት ነው። ቁርሳችንን እንበላለን። ያበለኖች ኮፊ ደግሞ እንትና የሚያመርታት ናት። ቢል ጌት የሚያመርታት ናት። ፋና ያወደው ተቆጣጦታል እኮ እና አረቢካሲ ቡና ነው የምጠጣው ካፌ ላቴ ማኪያቶ ማለት ነው።

ሰባት ብር ከሰባት ሳንቲም ቀርቶኛል ያለው ገና ከአሁኑ ለምን ከዚህ በላይ ነው ማለት ስምንት ብር ነው። ያ አንድ ብሯ ተገኝታለች። ስምንት ብር ከሰባት ሳንቲም አለኝ ማለት ነው። እስካሁን እንግዲህ ቁርስ ላይ ብዙ አላወጣሁም። አሪፍ ነው ያወጣሁት ማለት ነው። እንግዲህ ምሳ ደግሞ እናያለን ማለት ነው። ምሳ ሬስቶራንት ነው መብላት እሞክራለሁ። የሆነ የሬስቶራንት ግን እርግጠኛ ነኝ ሬስቶራንት አንደግኘኝ ወይ ውሀ ካልጠጣም መሆን አለበት እንጂ ሬስቶራንት ውሀ እራሱ ውድ ነው። ውሀ እራሱ አንዳንድ ስገዙ ከነ ሪፈንዱ ከነ ሪሳይክሉ ስለሚሸጥላቸው ትንሽ ይወደዳል። አንዴ ከ93 ሳንቲም እንግዲህ አገር ቤት ስንት ማለት ነው? አሞስ ሁለት መቶ ነው ምናምን ምን ማለት ውድ ነው ግን 300 ምናምን ብር ምን ቁርስ ትበላላችሁ አገር ቤት፣ ይሄንን ኮሜንት ላይ አስቀምጡልኝ።

እንግዲህ አሁን ደግሞ ምሳ ሰዓት ላይ ተመልሰናል። ምሳ ሰዓታችን ደርሷል። ምሳ ሰዓት እዚህ አካባቢ ውድ ነው። ስድስት ብር ዶነር ስድስት ብር ከበላሁ ከሁለት ብር ነው የቀረኝ። እራስ አልበላ ነው ማረው ማለት ነው። ስለዚህ አሁን እንትን ነው ቲክቶክ ላይ የሆነ ያየሁት ነበረ። ከዚህ በፊትም ቪዲዮ ሰርች የላችሁ ነበረ ሦስት ከሃምሳ ነው አንድ ዶነር የበላሁት። ሦስት ከሃምሳ ነው። አራ ብር አራ ብር ነው። አራ ብር ዶነር ለመብላት ከዚህ አሁን ያለሁት ዱስቦርግ ነው። ከዛች አሁን ካለው በሰፈር አስር ደቂቃ በ ትሬን 7 ስራ ሰባን በኡጋን አስር ደቂቃ የአራት ብር ዶነር ደግሞ ምሳችንን እንበላለን ማለት ነው። የትም እንዳትሉ ዛሬ በ10 ብርን በአግባቡ ነው የሚጠቀም። እንደዚህ ቪዲዮ ደግሞ የሚመቻችሁ ከሆነ እንሰራለን ወደፊት፣ ይሄ የአስቤዛ ኮምፓሬሽኖች ምናምን እንሰራለን ማለት ነው። እንግዲህ የአስር ብር ቫዲዮም ግን ዛሬ ምግባችንን በደም በልተን እናሳያችኋለን ማለት ነው። በአስር ብር ምንም ማለት እንደምትችል ግን አስር ብር ትንሽ ነው ይህኛ ለገለባ ያዘን አናትቱም። ሌላ ቦታ እንኳን ካፌ ገብታችሁ ቁጭ እንዳትሉ ብራችሁን ስለመጨርሱ። አስር ብር ብላችሁ በጀት ከወጣችሁ ቻሌንጅ ከሆነ ሌላ ጭማሪ ብር ማውጣት የለብንም። ስለዚህ ውጭ ብርድ ላይ ብዙ ብርድ እንዳይመስላችሁ ወደ ስምንት ነው ምናምን ነው የሌለ ይበርዳል። ካፌ እንኳ መቀመጥ አልቻሉ ዞር ዞር ብዬ እንደምንም መሳሳት ደረሰልኝ። በረዶ ሰርቻለሁ እንግዲህ አሁን ደግሞ ወደ ዶነር ቤቱ እንሄዳለን ማለት ነው። ኪፕ ላክቲንግ ጋይ ፕሮሞት ሰብስክራይብ እና ላይክ ሼር እያደረጋችሁ ቪዲዮ ከተመቻችሁ ባይመቻችሁ ላይክ እና ሼር ማድረግ አለባችሁ፣ አደገፋለባችሁ እንግዲህ። በእንደዘነ ቪዲዮችን እንመጣለን። የምግቡም ደግሞ የባለፈውን እንደተመቻችሁ አይቻለሁ። ሌላ ደግሞ ሌላ ኢንተርናሽናል የሌላ ሀገር ምግብ ደግሞ እንሰራለን ማለት ነው ቤት ነው አ ሪንግ ዋን በ ታ ባት። እንግዲህ ደርሰናል ቦታው ላይ ማለት ነው። ከትሬን ወጣነ እንግዲህ፣ አሁን ምሳችንን እንበላለን፣ አብረን እንበላለን። እኔ እንኳን ተለቅ ያለ ነው ይበቃናል፣ ተለቅ ስለሚል አሁን በሎኬሽን ነው ይጦ እዚያ አካባቢ ነው። ዶነር ሪስ ሚኒ ዶነር ነው ነበር ስሙ ሚኒ ዶነር ነው። ምላ አራት ብር የሚሸጠው ቺፕስ ምናምን ከጨመራችሁ ሰባት ብር። አሁን ደርሰናል ምግብ ቤታችን ጋር ዱ በጀት ጃኬቶ ወጥቼ ተሰቃየው። አልገባችሁም? ብርዱ። ዶነር ቤቱ እዚያካነው። እዚያን ፉት ይላል ያሚሮ ዶነር። ያውና ዶነር ቤቱ አንዚ ነው የሚበላው ማለት ነው።

ይኸው እንግዲህ የአራት ብር ዶነራችን መቷል ማለት ነው። ተሽከርከራት በአራት ብር ተገዛሽ። ስድስት ዩሮ ምናምን እንደም እያለ ውድ ነው እያለ ነው። ሰው አለ ሌላ ዶነር ቤት ዘጠኝ ብር ምናምን ነው እንደም። እዚህ ርካሽ ነው። እና አሁን እንግዲህ ምሳችንን እንበላለን አሉ። ምድ ቤቱ ይህን ይመስላል። አሪፍ ነው። ቤቱ ያምራል። ዳ ምግባችን እንበላለ። ድንግማ ዶነሩ ይህንን በልታችሁ እራትን ባትበሉም። እንትን ልገዛ ነበር፣ መጠጥ ልገዛ ነበረ ሻይ ስለው ሻይ አንድ ብር ነች ና አንድ ብር ከምናምን ሻይ ስለው ሻይ የለም ትኩስ ነገር የለንም ቀዝቃዛ ነገር ነው አይደል ኮካ ደግሞ ሁለት ብር ከሃምሳ ነው ደግሞ ያለኝ ስንት ነው ስምንት ብር ነው ያለ ውሃ ከጠጣው እራት አልበላም ማለት ነው ስለዚህ በቃ አሁን በደረቁ ነው በላው ቅዝቃዜ ስለሆነ ውሃ አይጠማችሁም በሚለው እንግዲህ አንድ ዶነር እንበላለን ብር እያለኝ ዲሲፕሊን ለቪዲዮ ነው ዲሲፕሊን ሆ

ይሄ ግን ዝም ብለህ እንትሙ ቀራቷል ሳሪ እና ሰው ከከተታችሁ ያለኝም ያው ከቪዲዮ ሰው ካስገባ ይከሱኛል። ይሁን ብላችሁ ታልፋላችሁ፣ ግን እንደፈለጋችሁ ነው እና ከባለፈው ይሄ ዶነር በጣም

እንግዲህ ያው ዶነራችንን እንግዲህ ምሳችንን እንደዚህ በአራት ብር ፋብሽ ብለናል። አሁን የቀረን ምንድን ነው እራት። እንግዲህ እራት ጸልዩልን። ስንት ብር ይቀረኛል? አራት ብር ነው የሚቀረኛው። ስለዚህ እራት ላይ እንገናኛለን ማለት ነው እንግዲህ በአራት ብራችን፣ ደግሞ እራት እራት ግን ማመጣጣት አለ። በአራት ብር ምን እንደምናደርግ ደግሞ ማታ እናያለን። ከእዚያ ማታ ላይ እንዘጋዋለን ማለት ነው። እራት በልተን እንለያያለን ማለት ነው።

ሚት ፋብሪካ ኢንዱስ ሚድ ነው ቦርስ ዚገር ሶስት ሚት ራይስ ይሄንን አንድ ኮካ እዛ ጋ አንሳ። ስንት ብር ነው ኮካ? ዘጠና ዘጠኝ ሳንቲም ከነ መመለሻው ያ

ፈታ ብለህ ነው? ፈታ ብያለሁ። ተጨናንቄላ እንዴ ሶስት ምግብ በልተህ ሶስት ምግብ በልተህ ግን አንደኛው ስለምን ሬስቶራንት ብርድ ላይ ነው የሚጠብሰው። ካፌ ምናምን አጠጣም። ጠዋት ላይ ካፌ ምናምን ጠጥቼ ነበር። መጨረሻችን ይገልበው እንግዲህ። ቤት እንገናኛለን እንግዲህ። ጋይስ ምግባችን ቤት ገብተናል። እንግዲህ እኛ ቤት አይደለም፣ ቤታችንን ፋኒ ቤት ነው። የምግባችንን ገዝተናል። አሁን ማሞቅ አለብን። ፍሪጅ ላይ ስለነበረ እንትን ይላል በማይክሮዌል እና በሌላ ደግሞ አይነት በመጥበሻም ትችላላችሁ። ከዛ ደግሞ በፓሰር በነዚነት ውስጥ ስ ደግሞ አርጋችሁ ሀያ ደቂቃ ሱ ብዙ ይፈጃል። ስለዚህ በመጥበሻው ሞቆ ሞቀ እናረጋታለን። አራት ደቂቃ ውስጥ ይበስል ይደርሳል። ይህን ይመስላል። እንግዲ ሩዝ ነው እንግዲህ የተመታ ምግብ መጥበሳችን ላይ ሩዙን እንደዚህ አድርገናል። ከዛሁን ሶሱን እናደርግበታለን ማለት ነው እንግዲህ ወረድ የተሰራ ምግብ ማሞቅ ማለት ነው። በአስር ብር በጀት በቂ ነው። ሳታማሩ መብላት ነው። እና ሶሶ ይን ይመስላል። የሚያቃጥል አይደለም ጣፋጭ ነገር ነው። እንግዲህ የብር ከዘጠና 90 ምግብ ነች። ያንድ ብር ከዘጠና ምግብ በማይክሮዌቭ ማሞቅ ትችላላችሁ ግን ብዙ አይነት ፕሮሰስ ነው ያለው። በመጥበሻ ግን ይፈጥናል። መጥበሻ ይሻላል ደግሞ ለማሞቅ። እንደውም ሱጎ ብዙ ነው። ቺክን በፓፕሪካ ነው፣ አያቃጥልም። ይሄ ጣፋጭ ነገር ነው። በዙስ ነው የሚሰሩት። የጣፋጭ ሮዝ ማለት ነው። አንድ ጉረስ እና ቺክን ነው ማለት ነው። አንዳንድ ቤት መስራት ታጣታችሁ፣ ይህን መብላት ትችላለን። አይደብርም፣ ጣፍጣል፣ ግን ትንሽ ነች። አሁን ይሄ ምሳ ሰዓት ጨራሽ ሳሰርባችሁ አለች ማለት እና ሁሉንም መሞከር ሐሳባችንን ደግሞ ትንላለን እንግዲህ በአስር ብር ዛሬ አብር አብረን መዋልን ማለት ነው። እንግዲህ በአስር ብር እንደዚህ አድርገን መዋል እንችላለን። ማ ኢሮፕ ላይ ግን በአስር ብር ውጭ ለመብላት በጣም ከባድ ነው። ቀሰለሽ ቀሰላችሁ፣ የበጀት እንትን ነው የምናደርገው። የበጀት ምግብ ነው እንጂ የምንበለው እንደፈለግን በነፃነት አትበሉም ማለት ነው። ጣ ብላችሁ የሆነ ሬስቶራንት አዘዛችሁ ጠዋት ስትገቡ ለምሳሌ የሆነ የቁርስ ምግብ በልታችሁ ከሰዓት እንደ ምሳ በስትክ ሬስቶራንት ወጭላችሁ ደስ መጠጥ ምናምን ብላችሁ እንደዚህ ለመንቀሳቀስ ይከብዳል። በአስር ብር ምራትም እንዳያችሁት ከሱፐርማርኬት የሆነች ነገር አንስታችሁ የበሰለች ምግብ አንስታችሁ ነው ነ እና እኔ ምን አሰብኩ እንግዲህ በአስር ብር ውጪ ምን ማድረግ እንደምንችል አየን። ዛሬ ለምሳሌ ይህንን የመሰለ ምግብ እንግዲህ አፍቃቅተን በልተናል። ያያችሁ ሙሉ ናይታችሁታል እንግዲህ ቪዲዮ። አሁን በቀጣይ ቪዲዮ ደግሞ ያሰብኩላችሁ ምንድን ነው በቀጣይ ቪዲዮ ምን እንሰራለን፣ በአስር ብር ደግሞ ሱፐር ማርኬት ገዝተን ቤት ምን አብስለን መብላት እንችላለን የሚለውን ደግሞ ሰራላችኋለሁ። ይህ ቪዲዮ ከወደዳችሁት እንግዲህ ላይክ እና ሰብስክራይብ ሼር ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው። ሰርም እንዳልኳችሁ እንግዲህ አስር ብር ልኬ የላት የኢትዮጵያን ደግሞ በአስር ዩሮ በዚህ ሀገር አስር ዩሮ ወደዛ ሀገር ተቀይሮ ምን ምን ማድረግ እንደምንችል ባለሙ ሰርታ ታመጣላችኋለች። እኔ ደግሞ በሁለተኛ ቪዲዮ በእንትን እመጣላችኋለሁ ማለት ነው። ባልኳችሁ አስር ብር ደግሞ ሱፐርማርኬት ሄጄ አስቤዛ ገዝቼ በአስቤዛው ደግሞ ቤት ውስጥ ምን መብላት እንደምንችል በአስር ብር ማለት ነው እና ቦርድዳችሁ ተስፋ አደርጋለሁ። ቪዲዮውን አብራችሁኝ ስለነበርኩ አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናችኋለሁ። ኢትዮጵያ ለዘላለም ትኑር። ቻው።